ሰላም ሰላም የአገሬ ልጆች፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በአዲስ መረጃ ነው የመጣሁት። ከአንድ ሰዓት በፊት ነው ነገሩ የተከናወነው ማለት ነው። ምንድን ነው እንግዲህ የአብርሃም ቤተሰቦች ሽምግልና መቀመጣቸው ነው። ሁለቱን ለማስታረቅ ማለት ነው። እንግዲህ ሁለቱን ለማስታረቅ ሁለቱም እንደተቀጠሩ እና የተለያዩ ቤተዘመዶች እንግዲህ ተገኝተዋል ማለት ነው። ፕሮግራሙ ላይ ብዙ ሰው ነው ያለው። አሁንም ፕሮግራሙ እንደቀጠለ ነው። ነገር ግን እዚህ ፕሮግራም ላይ በጣም አስደንጋጭ ነገር ነው የተከሰተው። ቤተሰቦች ድራማ ነው የሚመስለው አብዛኛው ነገሩ እንግዲህ ቤተሰቦች። ዛሬና ነገ ከባድ ቪዲዮ እንደሚለቀቅ ተስፋ አደርጋለሁ። ምክንያቱም እስካሁን ሲለቁት የነበረው ቪዲዮ እንዳለው ኦልድ ቪዲዮ ነው። አብርሃም ታምም ያለው ወይም ጨነቀኝ ካለበት የአልቤርጎ እስከተሰራው ቪዲዮ ጀምሮ እንዳለው ኦልድ ቪዲዮ ነው ማለት ነው። እስከ ትናንትና ወይ የሄርሜላ ቪዲዮ ድረስ ኦልድ ቪዲዮ ነው ማለት ነው። ምክንያቱም አብርሃም ሌሎቹም ጓደኞቹን ጨምሮ ሩታን ጨምሮ ከአምስት ቀን በፊት ሄደዋል ማለት ነው፣ ወደ ሀገር ቤት ቡታጅራ ነበሩ ማለት ነው። እስካሁን ድረስ እነዚህ አሁንም የለቋቸው ቪዲዮዎች ቀድሞ የተቀረጹ ቪዲዮዎች ናቸው ማለት ነው፣ በጠቅላላ ማለት ነው። እንግዲህ አዳዲስ ቪዲዮዎች አሁን ላይ ይለቀቃሉ ብዬ አስባለሁ። ምክንያቱም አዳዲስ ነገሮች ተከስተዋል ማለት ነው፣ ሽማግሌ ተቀምጧል ማለት ነው እና አብርሃም ቤት ነገር ግን እዚህ ሽምግልና ላይ አስደንጋጭ ነገር ነው የተከሰተው። ቤተሰቦች እዚህ ሽምግልና ላይ ቀደም ተብሎ ቀጠሮ የተሰጣቸው ቢሆንም ተገኙ ተብሎ ቀጠሮ ተሰጥቷቸዋል። ለሁሉም ለአብርሃምም፣ ለሩታም እንዲሁም ደግሞ ለሩታ ጓደኞችም ይመጣሉ ተብሎ ሲጠበቅ ነበረ። እንግዲህ ቤተሰቦች ሩታ ቀጠሮን አክብራ ሽምግልናው ላይ ተገኝታለች ማለት ነው። ስንጠብቅ የነበረው እንግዲህ ሩታ አንዴ ስለወሰነች እዚህ ሽምግልና ላይ አትገኝም ብለን ነበረ፣ እንደ ግምታችን ማለት ነው። ነገር ግን ሩታ ተገኝታለች። እዚህ ሽምግልና ላይ አቋሟን ለማሳወቅ ነው ብለን እናስባለን። አክብሮትም ሊሆን ይችላል ብለን እናስባለን። ምክንያቱም ጋሽዬ ጠርተው አልገኝም ልትል እንደማችል ያው ግልጽ ነው። ነገር ግን ቤተሰቦች የሚገርመው የሚገርመው በዚህ ሽምግልና ላይ አብርሃም አልተገኘም ማለት ነው። ሩቅ ነኝ ብሏቸዋል። መምጣት አልችልም ሩቅ ነኝ ብሎ መልሷል ማለት ነው። የሚገርመው አሁንም ድረስ ተቀምጠው ነው ያሉት ሽማግሌዎች ማለት ነው። ይመጣል ተብሎ አይጠበቅም። ምክንያቱም ለጋሽ የደውሎ ሩቅ እንዳለ እና ለስራ እንደሄደ ነው የነገራቸው። እንደማይመጣም ነው የነገራቸው። እንግዲህ በጣም የሚያሳዝን ነው ልጁ ትዳሩ ላይ ጨክኗል ማለት ይቻላል። አይፈልገውም ማለት ይቻላል። እስከ ዛሬም ሲያደርግ የነበረው ማስመሰል ነው ማለት ይቻላል። እያስመሰለ ነበር ማለት ይቻላል። ሲፎግረን ነበር ማለት ይቻላል። ቤተሰቦች ምክንያቱም ጠሪ አክባሪ ነው እንግዲህ ለሱ ተብሎ ነው ሽምግልናው የተያዘው። እሱ ብቻ አይደለም። ጋሽዬን ያከብራል ይፈራል ብለን ስንጠብቅ የነበረው ልጁ እንግዲህ ጋንግስተር ሆኗል ማለት ይቻላል። አሁን ላይ ማንንም አይሰማም። ቤተሰቦች እንግዲህ ሩቅ ነኝ ለስራ ወጥቼ ነው ትንሽ ራቅ ብዬ ነው ለሌላ ጊዜ አድርጉት ምናም ብሎ ነው የመለሰላቸው። ነገር ግን ከአንድ ቀን በፊት አብርሃም ወርቅ ቤት እንደታየ ነው እዛው ከተማ ውስጥ ቤተሰቦች ወሬ እየተናፈሰ ያለው ማለት ነው። ይሄ ወሬው ደግሞ የሚወራው እዛው ሽምግልና ላይ ነው ማለት ነው። ትናንትና ወርቅ ቤት ታይቷል ልጁ ብቻውን ማለት ነው ከኤርሜላ ጋ አደለም። ነገር ግን ብቻውን እዛው ከተማ ውስጥ እንደታየ ነው ወሬ እየተናፈሰ ያለው ማለት ነው። ይሄ ደግሞ መጥፎ ነው። በቃ እዛው ሽምግልና ላይ እንደዚህ አይነት ወሬ ሲወራብ ምን አይነት ስሜት እንዳለው እንግዲህ አስቡት ቤተሰቦች። ይሄ ውርደት ነው፣ ለቤተሰብም ውርደት ነው። ልጁ ማለት ይቻላል አሁን ላይ ማንንም አልሰማም። ለቤተሰቡ የማይመለስ ሰው ምን እንደምትሉት አንዳንዴ ይገርማልና፣ እንግዲህ ሩታ ጥሪዋን አክብራት ተገኝታለች። አሁንም እየተካሄደ ነው እንግዲህ ድግስ ነገር ነው እየተካሄደ ይገኛል በአብርሃም ቤት ማለት ነው አብርሃም ግን ሊገኝ አልቻለም ማለት ነው ብዙ ወሬዎች እየተወሩ ይገኛሉ ሽምግልናው ላይ ነገር ግን እንግዲህ ቀጣይ የተለየ ሽምግልና ይያዝ ጋሽዬስ ምን አይነት እርምጃ ልጁ ላይ ይወስዳሉ የሚለውን ነው የምናየው ማለት ነው በአጠቃላይ ግን ግልጽ የሆነ ነገር አለ አብርሃም የማይገኝበት ምክንያት ከኤርሜላ ጋር ገጠር ሄዶ ሊሆን ይችላል ያው አሻሻይ ገዳሚ እያሉ ይሆናል የታወቀ ነው እንደምታውቁት ነው ስራቸውን። ልጁ ትዳሩ ነው የሚፈልገው አይመስልም አውቁም። የፈታ ነው የሚመስለው፣ አሲሮ ትዳሩ ላይ እንድትፈታው ያደረገ ነው የሚመስለው። እና እንግዲህ ሽምግልናም ተይዞ ሽምግልና ላይ አልገኝም የሚል ሰው እኔ የመጀመሪያው ሰው ነው። እኔ በታሪክም እንደዚህ አይነት ሰው ታይቶ አይታወቅም። ነገር ግን አብርሃም አድርጎታል ማለት ነው። የድፍረት ድፍረት ነው። እንግዲህ ጋሽዬ ምን አይነት እርምጃ ልጁ ላይ እንደሚወስዱ ነው አሁን መጠበቂያ ያለብን ምክንያቱም ልጁ በጣም ተበላሽቷል ማለት ይቻላል፣ ጸባዩ ተቀይሯል ማለት ይቻላል። እንግዲህ እንደዚህ አይነት ውሳኔ ለትዳሩ ላይ ቢያሳልፍ ጥሩ ነበረ። ነገር ግን በተቃራኒው ለሱ ለሚያስቡ ሰዎች ወይም ደግሞ ለሱ ለሚጨነቁ ሰዎች ምንም ዋጋ ሳይሰጥ እንደዚህ አይነት ነገሮችን እያደረገ ይገኛል። በተቃራኒው ደግሞ እሱ ላይ ለሚያሴሩ ሰዎች ፖዘቲቭ የሆነ ምላሽ ነው የሚሰጠው። የልጁንም ጭንቅላት ለመገመት ትንሽ እየከበደን ነው ማለት ነው። የሚያደርጋቸው ነገሮች የብልግና ሆነዋል ማለት ነው። አሁን ላይ እንግዲህ ኬርሜላ ጋር ቪዲዮዎች ይለቃሉ ብዬ አስባለሁ። በዚህ ሁለት ቀን ውስጥ ሩታን ቪዲዮ ትለቃለች ብዬ አስባለሁ። ነገር ግን እኔ የተረዳሁት ነገር የሩታን ጥንካሬ ነው። እንግዲህ ሽምግልናው ላይ አትገኝም ብዬ ነበር ስጠብቅ የነበረው። ምክንያቱም በቃ አንዴ ፈትቻለሁ፣ አንዴ አመልክቻለሁ። ስለዚህ የዚህ ሽምግልና ላይ መገኘት አልፈልግም ልጁን እጅ ከፍንጅ ይዤዋለሁ የምትል ነበር የመሰለኝ። ነገር ግን ሩታ ተገኝታለች ማለት ነው። እዚህ ሽምግልና ላይ መገኘት ብቻ አይደለም፣ ከሽማግሌዎች ጋር እያወራች ነበር፣ ከጋሽዬም ጋር እያወራች ነበረ። ነገር ግን ሀሳቧን ለማስቀየር እየሞከሩ ነው፣ ከልጁ ጋር ተመልሳ እንድትሆነ፣ ፍቺውንም እንድትተወው እየጨቀጨቋት ይገኛሉ። እንግዲህ የሩታን ውሳኔ የምታሳውቅን ይሆናል። ያው አዲስ ነገር ምንጠብቅ አይመስለኝም። ሩታ እንደወሰነች ያው ግልጽ ነው። እኛም የምንፈልገው እንግዲህ ፍቺው እንዲደረግ ነው። ሙሉ በሙሉ በቃ በፍጥነት እንዲደረግ ነው። ምክንያቱም ልጁ የሚያሳየው ጸባይና ባህሪ አሁን ላይ የተበላሸ ነው። የባለጌ ጸባይና ባህሪ ነው እያሳየ ያለው እና ጋሽዬም ይህን ነገር እያዩ ለምን ሽምግልና ምን እንደሚጠሩ ትንሽ ግልጽ አይደለም። ልጁን እንደ መቆጣት ለብቻ ወስዶ እንግዲህ ልጁ ላይ እርምጃ እንደመውሰድ ሽምግልና የሚያስፈልግበት ሰዓት አይመስለኝም። ምክንያቱም በቃ ልጁ ለይቶለታል ማለት ይቻላል ትዳሩን ሳይፈታ በትዳር ላይ ትዳር እያደረገ ነው ያለው፣ በቃ እየያዘ ነው ያለው ማለት ይቻላል። ምክንያቱም ጋብቻ ነው የቀራቸው እነዚህ ልጆች፣ በቃ አብረው ነው የሚውሉት፣ አብረው ነው የሚጠጡት፣ አብረው ነው የሚያድሩት። ያው ለማደራቸው ማስረጃ ማቅረብ ባንችልም ነገር ግን በቃ የሚያሳየው ነገር ያንን ነው። ከቤቱ እንደማትወጣ ይታወቃልና አሁን ደግሞ በትናንትናውን ቪዲዮ እንዳያችሁ እንግዲህ ቤተሰቡን ተዋወቅ ምናምን ስጥለው ነበረ ከአምስት ቀን በፊት እንደወጡ ነግሬያቸዋለሁ፣ ከተማ ማለት ነው። ወደ ቡታጅራ እንደሄዱ ነግሬያቸዋለሁ። ሁሉም ነገር ግን አብረው አልታዩም ነበር። ከሄርሜላ ጋር አንዱንም ቀን አብረው አልታዩም። ትናንትና ግን ወርቅ ቤት እንደታየ ነው ብቻውን። እሱም ብቻውን ነው የታየው፣ አብርሃም ማለት ነው። ዛሬ ግን የት እንዳለ አይታወቅም። ለጋሽዬ ግን ሩቅ እንዳለ ነው የነገራቸው ማለት ነው። ለስራ እንደሆነ ነው የነገራቸው። ያው ታውቁታላችሁ ከዚህ በፊትም ለስራ ብሎ እንግዲህ ቻይና ተዝናንቶ መምጣቱን የሚታወስ ነው። አብርሃም ለስራ ይላል፣ ከሀገር ይወጣል፣ ወይ የሆነ ከተማ ይቀይራል። ነገር ግን ወይ ሲዝናና ነው ወይ ፈታ ሲል ነው የምታዩት። ያው ከኤርሜላ ጋም ሊሆን ይችላል፣ ግን አብረው አልታዩም። ከተማ ውስጥ እስካሁን ድረስ ልጁ ብቻውን ነበር ሲንቀሳቀስ የነበረው። ከአቤል ጋር አንድ ሁለት ታይተዋል፣ ነገር ግን ከኤርሜላ ጋ በፍጹም አልታዩም ማለት ነው። በዚህ አምስት ቀን ውስጥ አብረውም አልነበሩም ማለት ነው። ነገር ግን አብርሃም የት እንዳለ አይታወቅም ማለት ነው። አሁን ላይ ሽምግልና ላይም አልተገኘም ማለት ነው። ይሄ ትልቅ ብልግና ነው። ቢያንስ ሽምግልና ላይ ተገኝተው ሰው አቋሙን ማሳወቅ አለበት። የሚፈታትም ከሆነ አልፈልጋትም ማለት አለበት። የሚሆንም ከሆነ ደግሞ የተለመደ ሽንገላውን ያው ልመናውን ማቅረብ ነበረበት። ያው ልጁ መፎገር ነው የያዘው። ወይኔ ፍቅር ምናምን እያለ ያው ያስመስላል ያዙውን ባ ነው ያንን እንኳን ሽምግልና ላይ ተገኝቶ ቢያሳይ ጥሩ ነበረ። ነገር ግን ብልግና ነው የያዘው፣ ሽምግልናው ላይ አልተገኘም ማለት ነው። ነገር ግን ሩታ አሁን ላይ የአብርሃም ቤት ትገኛለች ማለት ነው። እዛ ነው ያሉት። እንግዲህ ሽምግልናው ላይ እየተሳተፉ ይገኛሉ። እንግዲህ አጠቃላይ ያለው ነገር ይሄ ነው። ሀሳቧን ለማስቀየር እየሞከሩ ነው ሰዎች። ነገር ግን ሩታ ይህን ታደርጋለች ብለን አንጠብቅም፣ ማድረግም የለባትም ብለን ነው የምንመክረው። ልጁ ባልተሻሻለበት ሁኔታ እንደዚህ አይነት ሪስክ መውሰድ የለባትም። ሩታ ሽማግሌዎችም ቢሆን ለጊዜው መስማት የለባትም ነው የምንለው። ይህንን ነው ማስተላለፍ የምንፈልገው ማለት ነው። በአጠቃላይ ግን የአብርሃም ቤተሰቦች ሽምግልና ላይ ይገኛሉ፣ ብዙ ዘመድ አዝማድ ተገኝቷል ማለት ነው። ነገር ግን ቤተሰቦች አብርሃም አልተገኘም ማለት ነው። በአጠቃላይ ያለው ነገር ይሄ ነው። አብርሃም ባልጓል ማለት ይቻላል አሁን ላይ ልጁ ለማንም አልመለስም ብሏል። መጨበጥ መያዝ አቅቶናል። ልጁን የደህና ያርግለት ነው የምንለው። እንግዲህ ያለው መረጃ ይሄን ነው። ቤተሰቦቼ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። አዳዲስ ነገሮች ካሉ የማሳውቃችሁ ይሆናል። ለጊዜው ግን ከካሜራ በስተጀርባ ያለው ነገር ይሄ ነው። አዲስ ነገር ካለ የማሳውቃችሁ ይሆናል። ሰላም ሁሉልኝ ቤተሰቦቼ።